ሴጣን እሺ ብሎ ይቀዝናል ወይ? ሴጣን እሺ ብሎ ይፈሳል ወጣል ወይ? አንድ ስራ አንድ ቢዝነስ ፍዳህን ያበላ የሚስት ጠንቋይ አባት ሲሞት፣ አማቼ እውነት ነው። አዋቂ ነው፣ አዋቂ ነው። አባት እንደ ሽንት አይነ ምድሬን ያቀጠነውን እንዴት እረሳዋለው? አማቼ ቢረሳ ቢረሳ፣ ለአንድ ቀን ከልጆት ጋር ብትጨቃጨቅ ቀኑን ሙሉ ፈዜን እያስፈዙ ሰው ቢታ ቀለዱኝን እንዴት እረሳዋለው አማ ኒስ ተገላገልኩ ኒስ ተገላገልኩ ይብላል ሊሊ ለርሶ ሲኦል ለገቡት ሰይጣን እሺ ብሎ ይቀዝናል ወይ ሰይጣን እሺ ብሎ ይፈሳሎታል ወይ አንድ ስራ አንድ ቢዝነስ አይሆንቦትም የሚሰማ ሰው ምን ይላል አሁን ሲኦል ይግባ የት ይግባ በምን አውቀ ነው ነው ሰው ሰው ፊት ለፊት እንዲህ ያቀለሉኝ። ሀሎ፣ ጤና ይስጥልኝ። የስነ ልቦና አማካሪ ናሁም ነኝ። ባኮ ምን ልርዳዎት? ራሴን ነው ከዚህ ፎቅ ላይ መፈተፍተው፣ እንዴት ነሌች ይታረግብኛለች? እኔ በገዛቤ። ተረጋጋ ተረጋጋና ምን እንደሆነ አስረዳኝ። ሚስትህ ናት? እጮኛህ ናት? ፍቅረኛህ ናት? ምንድን ነው ነገሩ? ፍቅረኛ ናት። ማን ነው ነበረች በቃ ነው ወስኛለሁ። ልዘል ነው ልዘል። ስለሆነ እንደኔ ሀሳብ ማለት ነው ያው ከአንተ ማላቅም እሷም ብትገላት የተሻለ ሴንስ የሚሰጥ አይመስልም። አንዴ ልክ ከሆነ ናውጫ እንጂ ናይ እንዴት፣ የስነ ልቦና አማካሪ ስነ ልቦና እንደዚህ ሆን ይመከሩ? ግዴ ቆይ፣ ከፎቅ ላይ ከምዘል እራስን ከምታጠፋው ለማን ብለህ ትሞታል እሷን ለመነገና እንደዚህ ነው የምትመክሩ ማለት ነው ለህፃኗ በከፍት ሌላ ህፃናቶች መጡብኝ እንደነሱ የእሸቱ እንትን ነው እንዴ ጋሽ እሸቱ የሚባለው ይሄ አዲሱ ፕሮግራም የልጆች ፕሮግራም እንዴ ማለት ይሄ ሁሉ ሰው እሱን ነው ፍጥጥ ብሎ እንደዚህ ነው ያው ኦ ኤን ጂ ተስተካክሎ ሁላ ነው አንተ በስነ ስርዓት የፈታ ብሎ የሆነ ሀገራዊ ነገር ምስጥ ብሎ ምናምን ነው የሚያዩት። ደስ ይላል። በቃ እነኝህ ልጅነታችሁ ያልወጣላችሁ የሆነ የቀራችሁ ነገር አለ። ልጅነታችሁ መቼም እነሱ ልጅ ሆኖ ምናምን ቲቪ ምናምን የለም እንደሱ ሰፈር ውስጥ የተወሰነ ሰው ቤት ምናምን ካለ ነው በቃ ያኔ እንደ ልባቸው ሄዶ ምናምን ማየት ስለማይችሉ በቃ አሁን እየተወጡት ነው። ያኔ የቀራ አምሮታቸው ያኔ ያልወጣላቸው አእምሮታቸውን አሁን እየተወጡ በእርግጥ እሸቱ የጀመሩ ፕሮግራም እኔም አይቼዋለሁ እኔም አይቼዋለሁ። በጣም የሚያምር ነው። ለልጆች በጣም አስተማሪ፣ ሀገራዊ የሆነ እኛ ሀገር እኔ እስከማቆድ እንደሱ ጥርት አድርጎ ለልጆች በሚጠቅም መልክ እየሰራ ሰው እስካሁን አላየሁትም። አብዛኛው ልጆች የሚያዩት ነጮች የሰሩትን በእንግሊዝኛ ቋንቋ ምናምን ነበር። አሁን ደግሞ በራሳችን ቋንቋ፣ በእኛው ባህል ልጆች አለ አይደለም የሆነ ሀገራዊ ባህልን እየለመዱ በቃ ልጅነታቸውን የሚያዝናና ነገር እየተማሩ የሚያድጉበት አዲስ ፕሮግራም እየጀመሩ የምር እሸቱም እኔ በጣም በጣም ከምንም በላይ በጣም የማደንቀው በጣም ጎበዝ የምለው ሰው ነው። ከልጆች አልፎ ትላልቆች ራሱን እንደዚህ ስራ አስበክቶ ውጭ ብሎ ተመስጦ እንዲያዩ ማረጉ ራሱ እሱ የጀመረ ፕሮግራም ምን ያህል ትልቅ ምን ያህል ዋጋ እንዳለው ማሳያ ነው። ይመቸው ቀጥልበት እንላለን ማለት ነው። ከማይሆን ሰው ጋር ሲያወዳድሩ የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያው ሚካኤል እና ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ፣ የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች ማይጠ የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘ የሰውነታችን ክፍል ላይ በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x+3/5 እኩል ይሆናል x+4/2 የኤክስ ቫሊዩ ስንት ነው? 26 ምን አይነት ፍጥነት ነው! እንዴት የሚያስደንቅ ነው! ሁለተኛውም ጥያቄ በአግባቡ ተመልሷል። ቃንቂ እየተሳተፈ ገለታ ታዛቢ አይደለህም። ወደ ሶስተኛው ጥያቄ እንሄዳለን። ሁለት ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤረር ሬዚስተንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ፣ በጣም የሚያስደንቅ ነው። ተከታታይ ያብ እየመለሰ ይገኛል። ቃንቂ ባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው አራተኛው ጥያቄ የሰው ልጅ ጉበት፣ የሰው ልጅ ተቆርጦ ሊያድግ የሚችል የሰውነት አካሉ ጉበት። ማመን አልችልም፣ ይሄንም ማመን አልችልም። ገና ጥያቄው ማምሮ ከመጀመሪ ያብ እየመለሰ ይገኛል። እንግዲህ ቃንቂ እስካሁን ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመሩሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጥ ብቸኛ እንስሳ ነው። ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው። በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቻልም። በዝረራ ነው ቃንቄ በደው የተሸነፈው። እንግዲህ ቃንቄ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርኩ? መናገር አይችልም ነው እንዴ? መናገር አይችልም ጀለስ ቃንቄ በደዊ ጀለስ። ግን ጥያቄውን የመለሰችው ማታ ስታጠና ሽምድድ ስታረጥ ጥያቄው ደርሷል። ለሊቶ ሙሉ ስሰራ አድራ መልሱን ታውቃለች። ጥያቄው ሳይነበብ፣ ጥያቄው ምን እንደሆነ፣ መልሱ ምን እንደሆነ ታውቃለች። ሰባተኛ ጥያቄ ዲ ነው፣ ዲ ነው። ሳይን ነበብል ማለት ዲያስፖራ መሆንህን ነግሬያታለሁ፣ ግን ላጣብሳት እንደሆነ አልነገርኳትም። አዎ በጣም ነው ደስ የሚለው፣ ዲያስፖራ ነው። በነገራችን ላይ ጓደኝ ሳውንድ እንዳት መስለ መልአክ ናት። ደግሞ እንዴት አባቷ እንደምታምር በጣም ስለምትፈልግ ነው እንጂ ከኔ እንድትርቅ አልፈልግም ነበር። ይሄን ያህል ለእሷ ምንም ነገር አደርግላታለሁ። ዋው በጣም ነው የሚገርመው። ኦ እንደውም መጣች። ነይ ነይ። ጓደኛ ያልኩ እሷን። አታዋውቁ። ቤት ይባላሉ፣ ዲያስፖራው ይባላሉ። ቤቲ፣ ወይኔ። ቅርታ፣ ስልክ ተደወለልኝ። አንዴ፣ መጣው። ስማኝማ፣ ስማኝ አማ ሀት በለኝና፣ እቺ ሰው እንዳትመስል ሴጣን ነች። ወይኔ እኔ እንደሱ አስመሳይ ሰው አይቻላቅ። እሷ ስለሷ ግን አይ እኔ ራሱ ወድጄ መሰለህ እንዴ ከሷ ጋር ሆንኩት? ቆይ ቆይ ቆይ አስጨርሰኝ እንጂ ወዴት ነው የምትሄደው? ቆይ ምን ሆኖ ነው የሄደው? ስላንቺ ጥሩ ጥሩ ነገር እየነገርኩት ምን እንደሆነ አላውቅም ተነስቶ ሄደ። ወይኔ ለምን ሰለኔ ያወራሽው? እኔ እኮ አንቺን ላጣብስሽ ነበር። ምን ወይኔ በላይነሽ በላይ ይልቅ ስምሽ ደስ ይላል። በላይ ንሽ ያበደሱ። እንደዚህ አይነት ጓደኞች አላችሁ። አንዱ ጓደኛ ለእናንተ ታማኝ ሆኖ ስለእናንተ ጥሩ ጥሩ ነገር ሲያወራ እናንተ ደግሞ የእሱን እግር ጠብቃችሁ የእሱን ስም ለማጥፋት ለማጠልሸት በቃ የሆነ እኔ እንደዚህ አይነት ሰዎች የምር አንዳንድ ጊዜ ሳስበው የሆነ በራስ መተማመን የሚጎላቸው ሰዎች ብዬ ነው የማስበው። ነበር ሰው ፊት ለፊት ተቀባይነትን ለማግኘት በሰው ዘንድ የሆነ በቃ ተቀባይ አይደለው ምናም ብሎ ስለሚያስቡ ሌላ ሰው አጥቁሮ አጠልሽቶ ያንን ሰው ከዛም ራሱ ደግሞ ጎልቶ ያ ሰው ፊት በቃ የሆነ ሚዛን ደፍቶ ምናምን መታየት ስለሚፈልግ መስሎኝ የሆነ ሰው አጥቁሮ ምን ብሎ ምናምን የሚያወራለት። ስለዚህ ሰልፍ ኮንፊደንስ ያሌላቸው ሰዎች ናቸው። ለማንኛውም ተጫወቱ። ሽንት ቤት ደርሽልንዳ ሊሳምሬ አንድ ሳምኝ እና ከንፈሬ ሁለት ሺህ ብር ልስጥሽ። ያማል እንዴ? የጓደኛ ፍቅረኛ አይደለ? እንዴት እንደዚህ ትለኛለ? ምን አይነቱ ባለጌ ነው! እሺ፣ 10 ሺ ብር ልስጥሽ። 10 ሺ ብር አንድ እኮ ነው ደግሞ። ማንም አያውቅም፣ ምን ችግር አለው? ጓደኝ በቃ ሊሂድ ባለፈው፣ ታስታውሳል አይደል አስር ሺ ብር ያበደርከኝ ታስታውሳል? ለፍቅረኛ ሰጥቼላ። ተቀበላትሽ በልሽ ተበላሽ አንቺ በአንዴ መሳም አስር ሺህ ብር ሰራው ልትይ ነበር፣ እንደ ፕራውድ ሆነች። እኔ እኮ አንድ ጊዜ ተስሜ አስር ሺህ ብር የሚከፈለኝ ሰው ነኝ ልትይ ነበር። የአላሙዲን ድመት ሲሞት ሰፈርተኛ አረ አሁንስ እንዴልቻለው ጌትዬ

ከካሜራ እየታጠጣ ስትሄድ ትወጣለህ። አይሆንም እዛ ሆኖ ስለማያየው አትወጣ። ይሄ የማሽቀበጥ ጥግ ማለት ነው። በቃ የማሽ በማሽቀበጥ ምንድን ነው ፒኤችዲ ምናምን ሲኖር ነው። በማሽቀበጥ በቃ የመጨረሻው ሌብል ላይ ስትደርስ ከታናናሽ ወንድምና እህት አሪፍ ብስኩታቸውን መቀሚያ እንደ እንደውሻ ሆኖ ወይ በላቸው አሁን እንደ ድመት እቺ ነገር በቃ ሁሉም ሰው ጋር ያለች ማለት ነው። እነሱ እ እነሱ በቃ የሆነ እቺ እኮ እያበደች ጭራሽ ነው የማይባል በቃ። በዚህ ሲስተሙ ስትቀሟቸው ምናምን ጭራሽ አያውቁም። በቃ እነሱ የሆነ ውሻ ይ እየመገብኩ ነው ምናምን ብሎ የወረወራሉ። እናንተ ታረጋላችሁ።